ጤና ይስጥልን። ይህ ፋስቲዴሊ ነው። ሰላምታችን በያላችሁበት ይድረስ እያልን በዕለቱ የተሰሙ ዋና ዋና ጉዳዮችን ወደ እናንተ ይዘን ቀርበናል። ቻናላችንን ሰብስክራይብ፣ ፕሮግራማችን ላይክ ና ሸር እንድታደርጉ እየጋበዝን የዕለቱን አበይት ዜናዎች አስቀድመን እንጀምራለን። ህወሓት ከኢሳያስ አፈወርቂ መንግስት ጋር የጀመረው ጽምዶ የተሰኘው ለጦርነት ዓላማ የተጀመረ ጥምረት የትግራይ ወጣቶች እናቶችንና አባቶችን ከማስቆጣት አልፎ አሉ ብሎ የሚመካባቸው ጄኔራሎቻቸውን ሊያሳጣ የተቃረበ መስሏል። በሰሜኑ ደም አፋሳሽ ጦርነት ወቅት ሻቢያ በትግራይ ሴቶችና ሕፃናት ላይ የፈጸመው ለጆሮ እንኳን የሚከብድ ተግባር ወደ ጎን ገሻሽ በማድረግ ጽምዶ በሚል ከሻቢያ ጋር እንዴት ግንኙነት ትፈጥራላችሁ ተብሎ የተጠየቁት ጄኔራል ምግባይ ኃይለ ሻቢያን ነው ሳይል ለፖለቲካ ነው ባሉ ማግስት ነው በሕዋትና በሻዕቢያ አመራሮች ጥርስ እንደተነከሰባቸው እየተነገረ ባለበት ወቅት ህዋትን ጥለው ሊሄዱ እንደሆነ የተሰማው። ለመሆኑ ጄኔራሉ ህዋት ጥለው ወዴት ሊሄዱ ነው? ወደ ሀራ መሬት፣ ቡድኑ፣ ወደ ራሳቸው ጦር ምስረታ? በአሁኑ የመረጃ ሰዓታችን የእነዚህን ጥያቄ ምላሽ የምታዳምጡ ይሆናል። በሌላ በኩል ደግሞ በአፋር አዲስ ጥቃት ከፍቶ መድፍን እና ዙ 23 እያንጋጋ የገባ ህወሀት ከፍተኛ ጀኔራሎች ወደ አስመራ ማሻገሩ ተሰምቷል። ከኤርትራ ጋር የጥፋት አጋርነት የመሰረተ ህወሀት በዚህ ሰዓት ወሳኝ የጦር አዛዦችን ወደ አስመራ ማሻገሩ ለምን ይሆን የሚል ጥያቄ አስነስቷል። በቲዲኤፍ ውስጥ ስምና ዝና ያላቸው እነ ጀኔራል ምግበይ ኃይለ አርሚያቸውን ይዘው ከሰራዊቱ ለማፈንገጥ በር ላይ ቆመዋል እየተባለ በለበት ሰዓት ሾልኮ የወጣው የጀኔራሎች ሚስጥራ ጉዞም ትልቅ መነጋገር ሆኗል። ከደህንነት ምንጮች የደረሰን ወሳኝ መረጃ መዝርዝር ትሰሙታላችሁ። ወዲህ ደግሞ ጽምዶ በሚል ጥምረት በጋራ ይነሱብኝ ነው በሚል አስመራና መቀሌ ነክሶ የያዘው መከላከያ አሰብን ተረክቦ የሰሜኑን አዲስ ድንበር የሚጠብቅ ጦር አስመርቆ ዝግጅቱ ማድረጉ ተሰምቷል። ጄኔራሉ አሰብን ስንረከብ ድንበር የምታስከብሩት እናንተ ናችሁ ሲሉ ለተመራቂዎቹ ከባድ መልእክት አስተላልፈዋል። በዝርዝር የምትሰሙት ሌላኛው ጉዳያችን ነው። ትራምፕ ገላጋይ ያጣውን የሱዳን ቀውስ ለመፍታት ዝግጁ ነይ ብለዋል። በዚህ ሳምንት ዋሽንግተን ውስጥ የተገናኙ የሳውዲ አረቢያ አልጋ ወራሽ ልዑል መሐመድ ቢን ሰልማን ባቀረቧቸው ጥያቄ መሠረት በሱዳን ጉዳይ ዝምታ ይበቃል ብለዋል። አዲሱን ውሳኔ እነግራችኋለን። አብሮነታችሁ አይለን እያል ወደ ዝርዝር መረጃዎቹ ተሻገርን። ጀነራል ምግበይ ኃይለ ከህወሓት ተገንጥሎ ለመውጣት በሕዝቡ እንቅስቃሴ ጀምሯል። ከፍተኛ የህወሀት ወታደራዊ አዛዥ የሆነ ምግበይ ኃይለ አሁን ላይ እነ ሞንጀሪኖ እና ደብረ ጽዮን እየሄዱበት ያለው መንገድ እንዳልተመቸ የሚወጡ መረጃዎች ይጠቁማሉ። ሰሞኑን ከፍተኛ የህወሀት ወታደራዊና የፖለቲካ አምራሮች በዚህ ስብሰባ መቀመጣቸው ይታወሳል። ታዲያ በዚህ ስብሰባ ላይ ምግበይ ኃይለ ሰፊ ንግግር አድርገዋል። በዚህ ንግግሩም ከሻቢያ ጋር የፈጠርነው ጥምረት ታጣቂውን እያጣን ነው ሲል ተነግሯል። ንግግሩን ሲቀጥልም ሻቢያ ላለፉት ሰላሳና ዛ በላይ ዓመታት እናቃታለን። ያደረገችውንም አንረሳም። አሁንም ሻቢያን አናምናትም ሲል ነበር ጀነራል ምግበይ ኃይለ የተናገረው። ታዲያ ይህ ስብሰባ ያለ ስምምነት የተጠናቀቀ ሲሆን፣ አሁን ላይ ግን ምግበይ ኃይለ የእሱ ታማኝ ከሆኑ ወታደሮች ጋር በመሆን የራሱ ኃይል እያደራጀ እንደሚገኝ ነው ለማወቅ የተቻለው። ምግበይ የራሱን ኃይል ይዞ ነፃ መሬት ታጣቂዎችን ይቀላቀላል ወይስ የራሱን ግንባር ፈጥኖ ይዋጋል የሚለው እስካሁን ግልጽ አይደለም። በዋት የአርሚ አመራሮች መካከል የተፈጠረው ልዩነት እየሰፋ ደርሶ በእርሳቸው መተኮስ መጀመራቸው ጭምር እየተሰማ ሲሆን ያለቃውን የሻዕቢያን ትዕዛዝ እየፈጸመ የሚገኘው ዋት በታጣቂዎቹ መካከል የነበረው አለመስማማት ከፍሎ በአመራሮች መካከል መፈጠሩም ራስ ምታት ሆኖበታል ነው የተባለው። ከኢሳያስ አፈወርቂ በቀጥታ ትዕዛዝ እየቀረበለት የሚገኘው ዋት በአፋር ድንበራ አካባቢ ያሰፈረው ታጣቂ ኃይል ሙሉ ለሙሉ አጽድቶ ራሱን ሀራ መሬት ሲል ወደሚጠራው ቡድን መቀላቀሉም እየተሰማ ሲሆን ወደ ሀራ መሬት የተቀላቀለው ሀያላን ራሱ አርሚ አርባ ሶስት ብሎ የሚጠራ ሲሆን አርሚ 26 ባለፈው ሳምንት የተወሰኑ ቁጥር ያላቸው ታጣቂዎች ወደ ራ መሬት መግባታቸው መሰማታቸው ይታወሳል። በታጣቂዎቹ መክዳት መካከል አመራሮች እርስ በራሳቸው በመጠራጠራቸው በትናንትናው ዕለት በኮሎኔል ትንሳኤ እና መዴድ መካከል ሽጉጥ መታኮስ እንደነበረም ተሰምቷል። የግጭታቸው ምክንያት የአርሚ አዛዦች ከኮር አዛዥ እውቅናና በአፋር ድንበር አካባቢ የሚገኙ ታጣቂዎችን ወደ ሌላ ቦታ ወስዷል የሚል እንደሆነም ተሰምቷል። የኮር 43 1 አዛዥ ጎጥ የሚባል ሲሆን የአርሚ 43 አዛዥ ደግሞ ኮኔትን ሳይ ይባላል። የኮር 43 አንድ አዛዥ ሸጎች ከሆነችን ሳይ ከአራ መሬት ጋር ግንኙነት አለው በሚል እንደሚጠራጠረን ከቦድኖ አፍስትልኮ የወጣ መረጃ አመልክቷል። ህወሀት ከሻቢያ ጋር የጀመረው ጽምዶ የተለያዩ ተቃውሞዎች እያነሱበት ሲሆን በሀገር ውስጥም ከሀገር ውጭም የሚገኙ የትግራይ ተወላጆች ሻቢያ ለትግራይ ህዝብ ጠላት ነው፣ ከሻቢያ ጋር የጀመራችሁት እንቅስቃሴ የትግራይን ወጣት ከእልቂት የሚያዳርግ ነው እያሉ ድምፃቸውን በአደባባይ ማሰማት ከጀመሩ ሰነባብተዋል። የህወሀት መከፋፈልም ከዕለት ወደ ዕለት እየሰፋ የመጣ ሲሆን ያሉትም እንደማይታመኑ እና እርስ በርስ መግባባት እንደከበዳቸው እየተሰማ ይገኛል። ከሰሞኑም በአፍቃሪ ህወሀት አቋማቸው የሚታወቁ የፖለቲካ ሳይንስ ፕሮፌሰር አሌክስ ደዋል ህዋትና ሻቢያ ጥንቸልና ባብ ናቸው ሲሉ ህዋትና ሻቢያ አንድ ላይ መኖር የማይችሉ አካላት እንደሆኑ መናገራቸው ብዙዎችን እያነጋገረ እንደነበረ የሚታወስ ነው። የህዋት ሰዎች ከኤርትራ መንግስት ጋር የሚያደርጉት ትብብር ጥንቸል እና ኮብራ እባብ በአንድ ገበታ ላይ መቅረብ ያህል አደገኛ እርምጃ መሆኑ የህዋት ጥብቅ ወዳጅ ፕሮፌሰር አሌክስ ደዋል ገልጸዋል። የህዋት ኃይሎች ከኤርትራ ጋር የሚያደርጉትን ትብብር የህዋት ድብቅ ወዳጅ እንዲሁም በጦርነት ወቅት በዓለም አቀፍ ሚዲያዎች ላይ ጭምር ለዋት ሲሟገቱ የነበረው ፕሮፌሰር አሌክስ ደዋል ተቃውመዋል። ከኤርትራ ፕሬዚዳንት አቶ ኢሳያስ አፈወርቂ ጋር የህወሀት ኃይሎችን ለማሰር የሚያደርጉት የሙከራ ጥንቸል እና ኮብራ እባብን አንድ ገበታ ላይ እንዲቀርቡ የማድረግ ያህል አደገኛ ነው ሲሉ አሳስቧል። ውጤቱም እንደሆነ እና ቃለማ እንደሚወጥ ነውም እንዲሁ ሲሉ ነው የገለጹት። በሌላ መረጃችን አሰብን የሚረከበው ድንበር ጠባቂ ጦር ተመራቂ መመሪያ የተሰጠው ጄኔራሉ አሰብን ስንረከብ ድንበር የምታስከብሩት እናንተ ናችሁ ሲሉ ለተመራቂዎች ከባድ መልእክት አስተላልፈዋል። ጀነራሉ ቀይ ባህር የኢትዮጵያ ድንበር መሆኑ አይቀርም ባሉት በዚሁ መልእክታቸው በቀጣይም ግዙፍ የልዩ ዘመቻ ሰራዊት አባላት አስመርቆ የማዘጋጀቱ ስራ ይቀጥላል ብለዋል። የልዩ ዘመቻዎች ማሰልጠኛ ማዕከል ብቁ የሰራዊት አባላትን በማፍራት ላይ እንደሚገኝ የገለጹ ሲሆን የደቡብ እዝ ዋና አዛዥ ሌትናል ጀነራል ሰለሞን ኢትፋ በልዩ ዘመቻቸው እዝ ማሰልጠኛ ማዕከል በመገኘት ሰልጣኞችን አበረታተዋል። ሌትናል ጀነራል ሰለሞን ኢትፋ ማሰልጠኛ ማዕከሉ የወትድርና ሙያውን በአግባቡ የተረዳ በስልጠና እራሱን አብቅቶ ልልን የሚያደርግ ሰራዊት ማፍራቱ ረገድ የሚጠበቅበት እየተወጣ እንደሚገኝ ገልጸዋል። በመጨረሻም የህወሀት ጄኔራሎች አስመራ ገቡ በአፋር አዲስ ጥቃት እየጀመረ ህወሀት ከፍተኛ ጄኔራሎች ወደ ኤርትራ መሻገራቸው ተሰምቷል በአፋር አዲስ ጥቃት ከፍቶ መድፍን እና ዙ 23ን እያንጋጋ የገባው ህወሀት ከፍተኛ ጄኔራሎች ወደ አስመራ ማስቻገሩ ለምን ይሆን የሚል ጥያቄ አስነስቷል። በቲዲኤፍ ውስጥ ከባድ ስም ያላቸውን እነ ጄኔራል ምግበላ አርሚያቸውን ይዘው ከሰራዊቱ ለማፈንገጥ በር ላይ ቆሟል እየተባለ ባለበት ሰዓት ሸልኮ የወጣው የጄኔራሉ ሚስጥራዊ ጉዞም ትልቅ መነጋገሪያ ሆኑ።